ፌት በጩቤ ተወጋ። የእውነት ይሞት ይሆን? መቼም እኔ ባይሞት ብዬ ተመኘው። ግን ማን የወጋው ይመስላችኋል? ምክንያቱም ናታንም ውጪ ነው አልተመለሰም። ነገር ግን ያፌት እኮ ብዙ ጥላቶች አሉ። ለእናንተ ለኮሜንታተሮች ይህን ትቸዋለሁኝ። ምክንያቱም ናታን ነው ከደቂቃዎች በፊት ስልክ ደውሎ እኔ እንድበላሽብኝ የምፈልገ ይነሱ አይደለሁም በጥራት እንድሰራ ነው ብሏል። እና እሱ ሰው ቀጥሮ ይሆን ያስወብተው? ወይስ ደግሞ ዳግም ይሆን? አሊያ ደግሞ ቢኒያም ይሆናል። ምክንያቱም አሁን አዲስ ሙሽራ ናቸው። ስለዚህ ቀስ በይና ልጅሽን እኔ ያመጣልሻለሁ ብሎ ለገኒ ቃል ገብቶላታል። ቢንዬ በዚህ ፍቅር ጭንቅላቱ ጡዝ ብሏል። ይገርማል እኮ ወይ ፍቅር። ምን እንዳደረግኳት እንኳ አላውቅም፣ ምን እንደሰራኋት እንኳ አላውቅም። ነገር ግን ልታገኘኝ ወይም ደግሞ ለጊዜር ሰላምታ እንኳን ሰላም ልትለኝ አልቻለችም አለ አይ አንተ ፍቅር ከቁዬ ና ከናታንም ውጭ እስኪ ንገረኝ ፍቅር አለ እንዲያሆኑ እንዴ ገኒ ለምን ደዛ ትያለሽ እኔ እኮ በጣም ተጎድጃለሁኝ እና ይሄን ነው የምትይኝ እኔ ላልኩሽ ይሄን ነው መልሲ ምን ላርግ ብለህ ነው ልጄ በጣም ናፍቃኛለች ታውቃለህ ያኔ የሰርጓ ቀን ሰው እንደሚያስፈልጋት ተረድቻለሁ። አይኖቿ ሁሉ ክርተተተትና ያሉት እና ማንም ሊረዳት እንኳ ፍቃደኛ አይደለም። ሁላችንም እሷ ላይ እየፈረድን ያለ ነው። አይዞች ገንዬ፣ ሁሉንም ነገር እኔ አስተካክለዋለሁኝ። እኔ እኮ በዚህ የተነሳ ነው ወደ ስራዬ እንኳ እንድመለስ ይሆንኩት እና ታዲያ ይሄን ደስታዬን እንዴት ነው የምታበላሽብኝ እያለ ግራ ገብቶታል። ምን እንዳደረግኳት እያለ ቤዛ ጊዜ ያደረግሽውን ነገር እማላቅ መስሎሻል። እስኪ ንገሪኝ። አሁን ለታ ስለተናገረችው ነገር ደብሮች ነው እንዴ? በዛ ነገር ነው ዛሬ ሉሊትን ሻይ ደፋሽባት? ሲቀጥል ፎቅ ሄድኩ ብለሽ ያደረግሽውን እማላቅ ይመስልሻል? አረ በፍጹም ግን፣ አየሽ አስታወሽኝ። ለዛ ነገር መበቀል ፈልጋለሁ ስትል፣ አይ ይሄን ነገር ተይ። ምንም ነገር አያዋጣሽም? እኔ ምልሽ ቤዛ፣ እስኪ ንገሪኝ ሉሊት የምትጠላውና የምትወደው ነገር ምንድን ነው ኧረ በፍፁም ብዙ መጥፎ ነገሮችን አድርገናል ከዚህ በኋላ ግን አይበቃም እንዴ ታውቂያለሽ ይህ ሌላ ጽጽት ነው የሚሆነው አለማስታወስሽ በእጅሽ አለቻት ከዚያም በኋላ በእርግጥ አውቃለሁኝ እንደማላስታውስ አውቃለሁ ነገር ግን እስኪ ንገር ማለት በእርግጥ አሁንም ላይ ኢፍራት አለ ወንድሜ እንደማትገባው አውቃለሁ እና ለዛም ስለተከራከርኩ ወይም ደግሞ ለወንድሜ ስለወገንኩኝ መቼም ቆጭቶኝ አውቅም ትክክልና ያደረግኩት አለች። አውቃ ጽ እያስመሰለች ሉሊትን እየገደለቻት ነው ቆይታ ያለች በገዛ እጅ ነው ከዚህ ቤት ማባረግሽ ብላለች። ታን ገደላት ሆይ አልገደላት ሆይ ሆስፒታል ገባች ሆይ አልገባች ወይ እያል ለሁላችንም ጥያቄ ነበር የሰነበተብን። ነገር ግን አሽቀንጥሮ ሶፋው ላይ ጥሏት በጣም ተጸጸተ። በጣም ይቅርታው እኔ እኮ ስናደድ የማደርገውን ነገር አላውቅም። በጣም እቀናለሁኝ። ታውቂያለሽ፣ የእኔ የሆነ ነገር ሁሉ ሲወሰድ ደስ አይለኝም። በልጅነቴ ተወስዶብኛል። ያኔ ግን ምንም አይነት ልብ የለኝም ነበር። አሁን ግን አለ። ታውቃለህ፣ እኔ እኮ ድሮም ያንተ አልነበርኩም የናታን እንጂ አንተ ዝም ብለህ ነው የምትለፋው። ታውቂያለሽ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ሰርቸስ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉ ይህን ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር ዛሬ ቤዛ እና ጺ በጣም ነው ያሳቆኝ ማለት ነው። ጺ ሽንኩርት ስትከተፍ አቃጠለኝ ብላ ከዛ፣ ቤዛ ደግሞ እንዴ ምንችክር አለው ያቃጥልሻል፣ በቃ ሽንኩርት ጆሮች ላይ አድርጌ አደረኩት አከታተፏ፣ ሁለ ነገሯ ማለት ነው። ወይኔ አምላኬ፣ ኢትዮጵያ ህያች ሙያ እንዳይጠፋቸው የኢትዮጵያ ምግብ አሰራር ማለት ነው። የመዳም ቅመሞች፣ የእውነት አከታተፍ እኮ አይጠፋለም የኢትዮጵያ ሙያ እንዳይጠፋ እንጂ። እና የእውነት እዛ ላይ እኔ በጣም ነው ዘና ያልኩም ማለት ነው። ሲቀጥል ቤዛ ደግሞ መጭመቅ ሲያቀታት ወዲያ ወዲያ አደረገች እና ዝም ብላ እስከ ውሀው እንፎቅ እንፎቅ እንፎቅ አላደረገችውም። ወይዬ ወይኔ! ዛሬ ከዛ በር ሲንኳኳ ናቶ ከፈተና፣ ቢኒ ነበር። እንዴት ነህ? ደህና ነኝ ናቶ። ተጠፋፋን እኮ። አዎ ጠፋህ። እኔ የምልህ ባለፈው እናወራለን ብዬ ሳላወራ ቀረ። ማለቴ ባንተና በዚህ መካከል ያው ታውቃለህ፣ የውሸታችሁ የውሸት ፍቅር ነው ማለቴ፣ እሷን ለማደን ሲባል እና ይሄ ነገር ግን እያማረኝ አይደለም። ስለዚህ በልክ ብታረገው ይሻልሃል አለው ከዛ ናት ቤኒ ብድግ አለና ናታን አቃል ልሁኝ፣ የሄድኩበት መንገድ ትክክል ላይሆን ይችላል፣ ነገር ግን እኔ በጣም ነው የማፈቅራት በጣም ነው የማወጣት ከራሴ በላይ አለ። አይ መውደድ፣ አይ ፍቅር አለ። በእርግጥ ያንተ አልሆነም ማለት የኔ አይሆንም ማለት አይደለም፣ ነገር ግን በፍጹም ብሎ ሲለው፣ እሺ ለማንኛውም ይሄን ሌላ ቀን እናወራለን፣ ነገር ግን እኔ ሄቴን ከምንም በላይ እወዳታለሁ፣ ከማንም እና ከምንም በላይ የእሷ አንድ ዘለላ አምባ በፍጹም አለ እኔ ብቻ ተወ ብሎ መናገር እስከሚያቅተው ድረስ አውቃለሁም። አንተም ደግሞ እንድትጎዳ አልፈልግም። አንተም የምወድህና የማከብር ጓደኛ አይነት አለ ችግር የለውም። እሺ፣ እሺ፣ እንደዛ ከሆነ ና እንግባ። ዛሬ ሴቶቹ ሰራተኛ ማንቀጥርም ብለው ገኒ ከሄደች በኋላ ሴት ሴት እያጫወታቸው ነው፣ ስለዚህ ዛሬ ቴሌቪዥን የማያስፈልገን ዘና እንበል እንግባና፣ ተብለው ከዛ፣ እንዴናቱ መጣ። ናግ ዘና፣ አይ እኔማ ዛሬ በፍጹም እንደማላግዛችሁ ቃል ገብቻለሁ፣ እልቅስ እኔ ልያችሁ ብሎ ውሃውን ይዞ ሄዶ ፈርሰስ ብሎ እያየ፣ ከዛ እኔ ግን አግዛታለሁ፣ ፅን ትንሽም ቢሆን ትንሽ እያገዛት መጣና፣ ቆይ ለምንድነው ስልክ አልደወሱ ለምንድን ነው ስልክ ማታነሹ? ሲላት እንዴ አየኸው ስልኬ እኮ እዚህ ላይ አደረም በፍጹም! ብላ በጣም ተቆጣች። ደግሞ ሂድልኝ አሁን እኛ ርቦናል፣ ሰርተን መብላት አለብን ብደውል ባልደውል ምን አገባህ አንተ ብላ ምንጭጭጭጭቅ አደረገችው። ከዚም ብንዬም በጣም አዘነ፣ ልቡ ተሰበረ። ከዛ ተዋት በቃ አለች ቤዚ ተዋት በቃ እኔንም እኮ እምቢ ብላኝ ነው ቤት የወለወልኩት አለችው። ከዛ ናታን ፂንና ቢኒን ሲያይ ከኢፍራታ ጋር ያሳለፈው ነገር እያስታወሰ ነበረ። ቤዛ ደግሞ ቢኒ ናታን ምግብ ሲሰራ እሷ ቆይ የማንን ነው ምግብ ያስተማረህ? ብላ ስትለው እናቴ ጋር ነበር ብዙ ጊዜ የማሳልፈው እና እናቴ ነች ምግብ ያስተማረችኝ እያለ ሲያወራት፣ ብቻ ሁሉም በትዝታ ሄደው ተመለሱ። ከዛ ቢኒዬ እያዘነና እየተከዘ ቁጭ አለ። ያሳለፉትን ጊዜ ከማስታወሳው በፊት ገና እንደተዋወቁ ያኔ ቢኒ እናቱ ሲያገላግላቸው እኔ ጽዮን አይደለሁም ማን ነህ አንተ? ስትለው ያን ሁሉ ብቻ እያስታወሰ በጣም አቀረረ። ከዛ ገን መጣች። እንደ ልጅ ምን ሆና ነው? ስትለው ከዛ ምን ላርግ ብለሽ ነው እኮ አሁንም እንደ ደበራት ነው እንዴ ምን ማለት ነው እንደደበራት ነው ቆይ ሳታት ያደረካት ወይም የተናገርካት ነገር አለ እንዴ አለችው አረ በፍፁም ገኒ ደግሞ እኔን አታውቂኝም እንዴ እኔ ምን ልናገራት ይችላል ታውቂያለህ እስካሁን ድረስ ምን አድርጌ ነው ምን አጥፍቼ ነው እያልኩ ያደረኩትን ነገር በሙሉ ስቆጥር ነበረ ግን በፍጹም ምንም ነገር አላደረኳትም አይ አንተ ከናታንምና ከኤፍዬ ፍቅር ወደ እንዲያ፣ እስኪ ንገረኝ። እነሱን እንኳ ስትያቸው እኔ ከእነሱ ወዲህ እንዲህ ፍቅር አለ ብዬ አልልም ማለት። ቆይ ይኸውልህ ትወደኛለች እኮ እንደምታፈቅረኝ ነግራኛለኝ። እወድሃለሁ ያለ ሁሉ ያፈቅርሃል ማለት ነው? አፈቅርሃለሁ ያለ ሁሉ ያፈቅርሃል ማለት ነው? አይገኝ፣ እንዲህማ አትበይ አለ። በጣም ይቅርታ ልጅ፣ እኔ እኮ ወደ ልጅ ሀሳብ ይሄዱ ነው። በጣም ይቅርታ። አይዞህ በቃ። ወይዘሮ ሉሊት ሸቅ እቋ እያለች መጣችና፣ እንዴት ቤቴን ታውቂዋለሽ እንዴ አለቻት። አሁና እየጠየቁ ቆይ፣ ደግሞ ምን ልትሰሪ መጣሽ? ታውቂያለሽ፣ ይሄን ያህል አመት ሙሉ ድብቅ መሆንሽን በጣም ገረመኝ። ነገር ግን አሁን ነው የገባኝ። አሁን ምኑ ገባሽ? ወይስ ስላላስፈራራሽን ቆጭቶሽ እዚህ የመጣሽው ታውቂያለሽ? እኔ ምንም ይሁን ምንም፣ አሁን ላይ ግን ገብቶኛል ለካ ለኢፍራት እንደዛ የምታደርጊው ልጅ ስለነበረች ነው። ግን አባቱማ እናት ማለቴ እኔ አፈላልግልሻለሁ የወንዶች ኪስ ማጠብ ስለምትች አንችማ ልክ ነሽ። ግን ለሱማ እኔ ነግሻለሁ ታፈላልግልኛለች። ከዛ ዳግም መጣና ደሞ አንቺ ምን ትሰሪያለሽ? አይ የኛም ቤት ታውቂዋለሽ እንዴ? ኧረ እዚህ ሰፈር እኮ ነው እያጠያየኩ መጥቼ። በያሁን በዩጭ እናቴ ምን እያልሻት ነው? ይህ አንተ ደግሞ የእናቱ ልጅ ና አለችው። አሁን ውጪ፣ ሴትዮ መናገር ያለብሽን ተናግርሻል። እልቅስ እዛ ነይ ና አንዳንድ ቀን ዘይሪን እቃ ማጠፍን ቢሆን አይናፍቅሽም እንዴ ስራሽ ስራሽ እኮ ይናፍቅሻል። ነይና እቃም ቢሆን እጠፊልን እያለ